ግልጽ የጨረታ ማስታወቂያ። የአዲስ አበባ ከተማ አስተዳደር ያስገነባቸውን የኮሪደር ፕሮጀክት ላይ የሚገኙ ለህዝብ አገልግሎት የሚሆኑ ፓርኮችን በጨረታ አወዳድሮ ለህብረተሰቡ ማከራየት ይፈልጋል። እርሶም የድሉ ተጠቃሚ እንዲሆኑ ተጋብዘዋል። በቦሌ ቪአይፒ መንገድ ኦቪድ ሪል ስቴት አካባቢ፣ አራት ኪሎ ፕላዛ አምፊቲያትር እና አንደር ፓሱቆች በመገናኛ ፍላሚንጎ አካባቢ፣ ሰላም ፕላዛ፣ ስድስት ኪሎ አንበሳ ግቢ፣ ሰሚት አደባባይ፣ በቄራ እና በቃሊቲ አካባቢ ለቡ ገብርኤል ቤተ ክርስቲያን አካባቢ ምልስ ፓርክ፣ በሆላንድ ኤምባሲ አካባቢ ሽሮ ሜዳ ጴጥሮስ ሆስፒታል፣ ኮሪያ ዘማቾች ፓርክ፣ ሴንቸሪ ሞል 22 አካባቢ ቴሌፕላዛ ያሉ ፓርኮችን ደረጃቸውን የጠበቁ ለካፌ አገልግሎትና ለንግድ ተስማሚ ሆኑ ቦታዎችን ዛሬ ሁሉ የእርስዎ ለማድረግ ጨረታው አየር ላይ ከዋለበት ቀን ጀምሮ ባሉት 10 ተከታታይ የስራ ቀናት እስከ ህዳር 26 ድረስ መገናኛ ታሜጋ ህንፃ በመገኘት መወዳደር ይችላሉ። ልብ ይበሉ። ኮርፖሬሽኑ የተሻለ አማራጭ ካገኘ ጨረታውን በከፊልም ሆነ ሙሉ በሙሉ የመሰረዝ መብቱ የተጠበቀ ነው። በአዲስ አበባ ከተማ አስተዳደር የህዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን